ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሞት ድረስ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስም ሰላም እላችኋለሁ። ዛሬ የእግዚአብሔርን ቃል በመንፈስ ቅዱስ አገለግላችኋለሁ። የማገለግላችሁ ቃል የማቴዎስ ወንጌል ምዕራፍ ዐሥር ቁጥር 22 ያለውን ቃል በመንፈስ ቅዱስ ኃይል አገለግላችኋለው እሰብካለሁ። ቃሉ እንደዚህ ነው የሚለው በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ይህን የተናገረው ኢየሱስ ክርስቶስ ነው። ለደቀ መዛሙርቱ ያስተማረው ወንጌል ነው። ኢየሱስ በሚለው ስም እንደሚጠሉ፣ ኢየሱስ በሚለው ስም እንደሚናቁ በማቴዎስ ወንጌል ምዕራፍ ዐሥር ከቁጥር 22 ላይ ተጽፏል። ቁጥር 21 ላይ ደግሞ እንደዚህ ብሎ ነው የሚናገረው፣ ወንድምም ወንድሙን አባትም ልጁን ለሞት አሳልፎ እንደሚሰጥ ይናገራል። አያችሁ፣ ኢየሱስ ክርስቶስን በማመናችሁ ምክንያት ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኛችሁ ንጉሣችሁ አድርጋችሁ በልባችሁ በማመናችሁ ወይም በመቀበላችሁ ምክንያት አባት ልጁን፣ ልጁም አባቱን ለሞት አሳልፎ እንደሚሰጥ፣ በሁሉም ስፍራ ስለ ኢየሱስ በሚለው ስም ምክንያት የተጠሉ እንደሚሆኑ የእግዚአብሔር ቃል ይናገራል። ኢየሱስ ካላልህ ወንድምህ አይነሳብህም። አባትህ አይነሳብህም። ቤተሰብህ አይነሳብህም። ጎረቤትህ አይነሳብህም። እድርተኛውም አይነሳብህም። እሱማ ደና ሰው ነው፣ እሱማ ሃይማኖተኛ ነው፣ እሱማ በጣም ታማኝ ነው፣ እየተባልክ ነው፣ እየተሞገስክ ነው የምትኖረው ኢየሱስ ካላልክ ማለት ነው። እና ኢየሱስ የሚለው ስም በጣም በጣም በጣም ከባድ ስም፣ የሚሰራ ስም፣ አጋንንትን የሚያስወጣ ስም፣ ደዌንና ሕማምን ሁሉ የሚፈውስ ስም እንዲሁም ደግሞ የአስማተኞችን አስማት የሚውጥ ስም ስለሆነ ሰይጣን ወይም አጋንንት የሰዎችን አይምሮና የሰዎችን አንደበት ተጠቅሞ እንድትጠሉ ያደርጋል ያደርጋል። ስለዚህ ምንድን ነው የሚለው እግዚአብሔር ቃል በሁሉ ስፍራ፣ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ለምሳሌ የአዋርያ ስራ ምዕራፍ አምስት ቁጥር አርባ አንድ ላይ እነርሱም ይላል ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ይላል። ስለ ስሙ የተናቁ ሆነው እንደወጡ ከሸንጎ ፊት የሐዋርያ ሥራ ምዕራፍ አምስት ቁጥር አርባ አንድ ላይ እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። እለት እለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ በማስተማርና ማስተማርና መስበክን አይተውም ነበር ስለ ስሙ ቢናቁም ስለ ስሙ የተጠሉ ቢሆኑም ዕለት ዕለት ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማስተማርንና መስበክን አይተውም ነበር ሐዋርያት። ሌላው የሐዋርያት ሥራ ምዕራፍ 4 ቁጥር 17 ላይ ምንድነው የሚለው መሰላችሁ? ከቁጥር 17 ጀምሮ ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በራሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። በኢየሱስ ስም እንዳይናገሩና፣ እንዳያስተምሩ፣ አጋንንትን እንዳያወጡ፣ ድውዮችን እንዳይፈውሱ፣ ዕውሮችን ዓይን እንዳይከፍቱ እነ ፈሪሳውያን፣ እነ ሰዱቃውያን፣ እነ ሐና፣ እነ ቀያፋ የሚባሉ አክራሪ ሃይማኖተኞች አክራሪዎች አቤት አክራሪ፣ አቤት አክራሪ፣ ቁም ነገር እንደያዘ ምድሪቱን አክራሪ ነው የሞላታው፣ የማይኖርበትን ሕይወት እንደሚኖር አድርጎ ክርር የሚያደርግ ምድሪቱን ሞልቷት አላሉ እና ሐናና ቀያፋ ሁለተኛ በዚህ ስም እንዳታስተምሩ እንዳትናገሩ ብለው አዘዟቸው ሐዋርያትን። ኢየሱስ ግን ቀድሞ ምን ብሏል? በማቴዎስ ወንጌል ምዕራፍ አምስትም ከቁጥር 11 ጀምሮ ሲነቅፏችሁና ሲያሳድዷችሁ ክፉውን ሁሉ በእኔ ምክንያት በውሸት ሲናገሩባችሁ፣ አቤት አቤት አቤት ክፉውን ሁሉ በውሸት በእኔ ምክንያት አለ ኢየሱስ። ኢየሱስ በሚለው ስም ምክንያት ክፉ ሲናገሩባችሁ ሐሰትን ሲናገሩባችሁ ሲከሷችሁ፣ ሲያጥላሏችሁ ደስ ይበላችሁ፣ ዋጋችሁ በሰማያት ታላቅ ነውና እያለ አስቀድሞ ለደቀ መዛሙርቱ በስሙ ምክንያት ከመናቃቸው ከመሰደዳቸው፣ ከመታሰራቸው፣ ከመደብደባቸው በፊት ያስተምራቸው ነበር። ኢየሱስ ከምኩራባቸው ያወጧችኋል ያሳድዷችኋል ልጆች በወላጆቻቸው ላይ ልጆችን በወላጆቻቸው ላይ ተነስተው ይለያያሉ ተነስተው ይለያያሉ። ኢየሱስ በሚለው ስም ምክንያት ኢየሱስ ካላልክ እኮ ሰላም እኮ ነው። ኢየሱስ ካላልክ እሱማ በጣም እኮ ጥሩ ሰው እኮ ነው፣ ሃይማኖቱን የሚጠብቅ እኮ ነው እሱ እያለ ምድረ እድርተኛ ያሞግሳል። ምድረ እድርተኛ አየህ። ኢየሱስ ካልህስ ከእድር ትባረራለህ፣ ከማህበራዊ ህይወት ትባረራለህ። ኢየሱስ ካልህ አቤት ምን ማለትህ ነው? መናፍቅ ነህ፣ እንዲያ አንተ እያለ የሚገርመው ነገር ኢየሱስ ግን ያው አልተሸነፈም። እስካሁን ድረስ እየወረሰ ነው እግዚአብሔር ለአብርሃም ዘርህ የጠላትን ደጅ ይወርሳል ያው እየወረሰ ነው ወራሹ እየወረሰ ነው ዘርህ የተባለው ያ ዘር ኢየሱስ ነው ዘርህ አለ እግዚአብሔር ለአብርሃም ዘርህ የጠላትን ደጅ እየወረሰ ነው በዘርህ የምድር ነገሮች ሁሉ ይባረካሉ ኦልሬዲ፣ እኛ ተባርከናል። በኤፌሶን ምዕራፍ 1 ከቁጥር 3 ውስጥ ባለው ቃል መሰረት ተባርከናል። እንደዚህ ይላል ቃሉ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን ይላል። እኛ በክርስቶስ ተባርከናል፣ በክርስቶስ ድነናል በክርስቶስ ጸድቀናል። በክርስቶስ ነፃ ወጥተናል። ነፃ እንደወጣን ወደ ገላትያ ሰዎች ምዕራፍ አምስት ከቁጥር አንድ ላይ እንዲህ ተብሎ ተጽፏል። በነፃነት ልንኖር ክርስቶስ ነፃነት አወጣን። አሁን በክርስቶስ ነፃ ወጥቻለሁ ስትል ትጠላለህ። አጋንንት ይነሳል የስድብ ዱላ ይዞ የስድብ ድንጋይ ይዞ የስድብ ዛቻ ይዞ ይነሳል በማቴዎስ ምዕራፍ 10 ከቁጥር 22 ባለው ቃል መሰረት እንደ ክርስቶስ ቃል ማለት ነው በሁሉም ስለ ስሜ የተጠላችሁ ትሆናላችሁ በስንቱ በሁሉ አየህ ወንጌል ሰብከ ከሆነ ይሄ ቃል ይመጣላላ ትጠላለህ ወንጌል ከሰበክ ነው ወንጌል ካልሰበክ? አቤት እሱማ በሃይማኖቱ እየተባልህ ተከታይ ይበዛልሃል፣ አድናቂ ይበዛልሃል፣ ስጦታ ይበዛልሃል። የእኛ ስጦታ በሰማይ ነው። ዋጋችሁ በሰማይ ነው አለ። የእኛ ዋጋ ከፋይ ኢየሱስ ነው። ዋጋችን በኢየሱስ እጅ ነው። ዋጋ ልከፍል